ሰላም ሰላም፣ እንዴት ናችሁ? ውዴስ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ፣ እንዲሁ ቪዲዮ ከተመቻችሁ ቪዲዮ ላይክ ና ሼር ማድረጋችሁን ፈጽሞ እንዳዘነጉ። በርካታ መረጃዎችን ወደ እናንተ ይዤላችሁ ቀረብኩኝ። እስከ ቪዲዮ መጠናቀቂያ ድረስ አብራችሁን ቆዩ። በርካታ የዝውውር መረጃዎች አሉ፣ እኔም እነዛን መረጃዎች ወደ እናንተ የማቀርብላቸው ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ ግሪ የ ኒውካስትል ዩናይትዱ ሚድፊልደር ሳንድሮ ቶናሌ ለማስፈረም ፍላጎት አሳይቷል። እንግዲህ ተጫዋቹ በ55 ሚሊየን ፓውንድ ነው ከኤሲ ሚላን ወደ እንግሊዙ ክለብ ኒውካስትል ዩናይትድ እየተቀላቀለው እንግዲህ በፈረመባቸውም ጊዜያቶች አጀማመሩ እጅግ አስገራሚ ነው። በተለይ ነው በ12 ጨዋታዎች ላይ ድንቅ ጊዜን ማሳየት ኒካስትል ዩናይትዶች ከ56 ዓመት በኋላ የእንግሊዝ ካራቦካፕን ማሸነፍ ሲችሉ አይነተኛ ሚናን መጫወት የቻለ ተጫዋች ነው ማለት እንችላለን። በአርባ ሁለት ጨዋታዎችም እንግዲህ አምስት ጎል እና ሶስት አስቲስ ማድረግ የቻለ ተጫዋች ነውና ከዚህ አንፃር ጥሩ የሚባል ጊዜ በኒውካስትል ዩናይትድ ቤት ማሳለፍ ችሏል። እንደ ዴሎ ስፖርት ዘገባ ከሆነ ታዲያ ተጫዋቹን የግሉ ለማድረግ እንደሚሰራት ወደ ሻምፒዮንስ ሊግ ማለፍ የሚችሉ ከሆነ እስከ መቶ ሚሊዮን ዩሮ ድረስ ለተጫዋቹ ለማቅረብ ነው ከአሁኑ ዝግጁ እንደሆነ እየተገለጸ የሚገኘው በተጨማሪም እንግዲህ ተጫዋቹ በሪያል ማድሪድ ይፈለጋል። ከፍተኛ ሆነ ፍላጎት አላቸው። ከእንቅስቃሴው አንጻር ሪያል ማድሪድ አይደለም በርካታ የአውሮፓ ክለቦች ናቸው በተጫዋቹ ላይ ፍላጎት ያላቸው። በዩናይትድ አንደር 21 እጅግ አስገራሚ ብቃቱን እያሳየ የሚገኘው እንግዲህ ሴኮ ኮኔ በቀጣይ ዓመት በይፋ ወደ ዋናው ቡድን እንደሚቀላቀል ተናግሯል። እንደ ጊቭሚ ስፖርት ዘገባ ከሆነ ታዲያ እስካሁንም ቢሆን ተጫዋቹ ወደ ዋናው ቡድን ያላደገበት ምክንያት እንግዲህ ተጫዋቹ ታዳጊ እንደመሆኑም አንጻር ልምድ እንዲያካበት ከማሰብ ዩናይትዶችም ታዲያ የ19 ዓመት ታዳጊ ተጫዋች እንግዲህ ለሩበን አሞሪም ታክቲክ አመቺው ተጫዋች ነው ብለው ያምናሉና ይህ ተጫዋች እንግዲህ በቀጣይ ዓመት የመሰለፍ እድል እንደሚሰጠው ነው እየተገለጸ የሚገኘው። በአንደር 21 ግን እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። አይደክምም፣ ታታሪ ነው እና ከዛ አንጻር ማንቸስተር ዩናይትዶች ወደ ዋናው ቡድን እንዲያድግ እንግዲህ እድል እንደሚሰጡ ነው እየተገለጸ ማንቸስተር ዩናይትድ እንግዲህ ከቶትናሙ ሆትስፐር ተጫዋች ለመጥለፍ እንደተዘጋጀ ተገልጿል የተጫዋቹ ስም እንግዲህ አንሄል ጎሜዝ ይባላል በርካቶቻችሁ ታውቁታላችሁ እንግዲህ ለማንቸስተር ዩናይትዱም እንግዲህ ከዚህ በፊት ተጫውቶ የነበረ ሰው እንደሆነ ይታውቃል ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት ያው ወጣትም እንደመሆኑ አንጻርና ደግሞ የመሰለፍ እድል እንዲሰጠው ይፈልግ ነበር ከዛም አንጻር ነው እንግዲህ ተጫዋቹ ወደ ፈረንሳዩ ክለብ ሊል ማምራት የቻለው እንግዲህ ዩናይትዶች በተለያዩ ዙር ከተጫዋቹ ጋር ንግግር ማድረግ ችለው ነበር ተጫዋቹን በማስፈረም ሁኔታ ታዲያ ተጫዋቹ ታዲያ በፈረንሳዊ ክለብ ሊል አስደናቂ እንቅስቃሴን እያሳየ ይገኛል። ባለፉት 18 ወራት ውስጥም እጅግ ሳቢ የሆነ እንቅስቃሴን ማሳየት ነው የቻለው። ያም ነው እንግዲህ በበርካታ ክለቦች ተጫዋቹ እንዲፈለግ የረዳው ና እሱ ብቻ አይደለም። እንግዲህ የተጫዋቹን ፍላጎት ቢሆን ወደ ፕሪምየር ሊግ የመመለስ ፍላጎት እንዳለው ተገልጿል። እንግዲህ እንደ ኮት ኦፍ ሳይድ ዘገባ ከሆነ ቶትናም ሆትስፐር የተጫዋቹ ዋነኛ ፈላጊ እንደሆነ ተገልጿል ማለት ነው። ማስፈረም በሚደረገው ውድድር ውስጥ እንግዲህ መሪው ክለብ እንደሆነ ታውቋል። ታዲያ ዩናይትዶች ለተጫዋቹ ቀድመውኑ እንግዲህ ኮንትራት ለማቅረብ እንደተዘጋጁ እየተገለጸ ሲሆን በተለይም ታዲያ ከቶትናም ሆትስፐር ዝውውሩን ለመጥለፍ ካሁኑ እንደተዘጋጁ ነው እየተገለጸ የሚገኘው። በብዙ የአውሮፓ ክለቦች ዘንድ ተጫዋቹ ይፈለጋል እና ማንቸስተር ዩናይትዶችም ከፍተኛ የሆነ ደሞዝ እና ኢቨን የመሰለፍ እድል እንደሚሰጠው ሁኔታዎች ለተጫዋቹ የሚመቻቹለት ከሆነ ነው እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ የማምራት እድሉ ከፍ የሚለው ማንቸስተር ዩናይትድ እንግዲህ ብራዚላዊ ተጫዋች የሆነውን አንቶኒን ለመሸኘት ከወዲሁ አቅዷል። በሪያል ቤትስ እንግዲህ ጥሩ የሚባል ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። በአሁኑ ጊዜ እንግዲህ ተጫዋቹ በሪያል ቤትስ ጥሩ የሚባሉ አጥቂዎች ውስጥ እንግዲህ መመደብ ችሏል። ብዙ ጎሎችን እያስቆጠረ ነው። አሲስቶችን ማድረግ እየቻለ ነው። የጎል አስተዋጽኦም ጥሩ የሚባል ነው። ከዚህ አንጻር ነው እንግዲህ ተጫዋቹ እንግዲህ በጥሩ ገንዘብ ይሸጧል ተብሎ ነው እየተጠበቀ የነበረው ግን ታዲያ በስፔኑ ክለብ ሪያል ቤትስ ይህ ተጫዋች እንግዲህ በሃያ አንድ ጨዋታ ስምንት ጎልና አምስት አሲስት ማስመዝገብ ችሏል። ታዲያ እዚ ጋር በጣም የሚያስገርመው ነገር እንግዲህ በማንቸስተር ዩናይትድ ቤት እንዳለ በዘጠና ስድስት ጨዋታ ነው እንግዲህ አምስት አሲስትን ማድረግ የቻለው እና ጥሩ። እሱ ብቻ አይደለም እንግዲህ በአውሮፓ ኮንፈረንስ ሊንግ እንግዲህ ተጫዋች ሪያል ቤትሶች ወደ ፋይናል እንዲያልፉ አይነተኛ ሚናን ተጫውቶ ነበረ እንግዲህ አንድ ጎልና ና አንድ አሲስትን ማስመዝገብ ችሏል ና ከዚያ አንጻር ከፍተኛ ሚናን መጫወት ችላል። እንግዲህ ተጫዋቹ በሩበን አሞሪም እቅድ ውስጥ እንደሌለ ተረድቷል። ማንቸስተር ዩናይትድም እንግዲህ ተጫዋቹን ለመሸኘት ከወዲሁ ሀሳብ እንዳለው እየተነገረ ይገኛል። እንደ ፉትቦል ኢንሳይደር ገለጻ ከሆነ ታዲያ ሪያል ቤቲሶች ተጫዋቹን በክለባቸው እንደሚቆይ ተስፋ አድርገዋል። እና ዩናይትዶችም ከ20 እስከ 30 ሚሊዮን ፓውንድ እንግዲህ ተጫዋቹን ለመሸኘት እንዳሰቡ ነው እየተገለጸ የሚገኘው። እስቲ ተጫዋቹ እንግዲህ ወደ ማንቸስተር ዩናይትድ የመጣው በ80 ሚሊዮን ፓውንድ እንደሆነ ይታወቃል። እና ከዚህ አንጻር ለማንቸስተር ዩናይትድ እጅግ አሳዛኝ ነው ምክንያቱም የመጣበት ዋጋና አሁን ሊሸኝበታል ተብሎ የታሰበው ዋጋ በጣም አሳዛኝ፣ ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ያለው እሏ ሙሉ ለሙሉ እንዳበቃ ነው። በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት ማንቸስተር ዩናይትድ እንግዲህ የኒውካስትል ዩናይትድ ሚድፊልደር የሆነውን እንግዲህ ሳንድሮ ቶናል የማስፈራ ፍላጎት እንዳላቸው ታውቋል። እንግዲህ ተጫዋቹ ታዲያ በ55 ሚሊዮን ፓውንድ ከኤሲ ሚላን ወደ እንግሊዙ ክለብ ኒውካስትል ዩናይትድ ማምራቱ ይታወቃል። አስገራሚ አጀማመር ነው በማሳየት የቻለው በተለይም ደግሞ በመጀመሪያዎቹ 12 ጨዋታዎች ጥሩ የሚባል ጊዜን ወይም ጥሩ የሚባል እንቅስቃሴን ማሳየት ችሏል። በተለይም ታዲያ ኒውካስትል ዩናይትዶች ከ56 ዓመት በኋላ የእንግሊዝ ካራቦካፕን እንዲያሸንፉ አይነተኛ ሚና ከተጫወቱ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል። እንግዲህ በአርባ ሁለት ጨዋታዎች አምስት ጎልና ና ሶስት አሲስትን ማድረግ የቻለ ተጫዋች ነው እና እንደ ዴሎ ስፖርት ዘገባ ከሆነ ታዲያ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ይህንን ተጫዋች የግሉ ለማድረግ ፍላጎት እንዳለው ተገልጿል። በተለይም ደግሞ ቀያዮቹ ሰይጣኖች ዩሮፓ ሊግን አሸንፈው የቻምፒዮንስ ሊግ ተሳታፊ ክለብ ከሆኑ እስከ መቶ ሚሊዮን ዩሮ ድረስ ለተጫዋቹ ለማቅረብ ዝግጁ እንደሆኑ ታውቋል። ታዲያ ከማንቸስተር ዩናይትድ በተጨማሪ ሪያል ማድሪድ ተጫዋቹ ፈላጊ ሆነው ብቅ ብሏል። ከሪያል ማድሪድም በተጨማሪ በርካታ የአውሮፓ ሊግ ክለቦች ፍላጎት አላቸው። እንግዲህ ምክንያቱም በእንቅስቃሴውን መመልከት ከቻላችሁ እጅግ አስገራሚ በማጥቃቱም ሆነ በመከላከሉ ስፔሻሊ ዲኤምኤፍ ሮልም ሲሰጠው፣ እንደዚሁም ደግሞ ወደፊት ተስቦ ሲጫወት አስገራሚ እንቅስቃሴን ማሳየት ችሏልና ከዚህ አንጻር እንግዲህ ይህ ተጫዋች ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በተለይ ማንቸስተር ዩናይትድ የቻምፒዮንስ ሊግ ተሳታፊ ከሆነ እድሉ ከፍ እንዳለ ነው እየተገለጸ የሚገኘው። ሌላኛው መረጃችን እንግዲህ ታዳጊውን ሴኮ ኮኔን ይመለከታል። እንግዲህ በዩናይትድ አንደር 21 ጥሩ የሚባል ጊዜን እያሳለፈ ይገኛል። ይህ ተጫዋች እንግዲህ ወደ ዋናው ቡድን የማደግ እድሉ ሰፊ እንደሆነ ተገልጿል። እንደ ጊቭሚ ስፖርት ገለጻ ከሆነ ታዲያ እስካሁንም ቢሆን ተጫዋቹ ወደ ዋናው ቡድን ያላደገበት ምክንያት ተጫዋቹ ታዳጊ እንደመሆኑ መጠን እንግዲህ ነገሮችን እስኪላመድ ድረስ በሚል እንደሆነም ታውቋል። ታዲያ የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ጆሹዋ ዘርግዚ ከቶተናም ሆትስፐር ጋር የሚደረገው የዩሮፓ ሊግ የፍጻሜው ጨዋታ የመድረስ እድሉ ሰፊ እንደሆነ ተገልጿል። ከሲዙን ውጪ እንደሆነ ማሳወቃቸው ይታወሳል። በተለይ ምሮብና ሙሪም የአስር ቁጥር ሚና ለተጫዋቹ ከሰጡት በኋላ አስገራሚ እንቅስቃሴን ማሳየት ችሏል፣ መላመድም ችሏል እና ተጫዋቹ ለፋይናል ጨዋታ ግልጋሎትን ለመስጠት ጠንክሮ እየሰራ እንደሆነ በዛሬው እለት የሚወጡ መረጃዎች ማንቸስተር ዩናይትድ እንግዲህ የዚህን ተጫዋች ግልጋሎት እስከ አመቱ መጨረሻ ማለትም ከሲዙን ውጭ ሆኗል ብሎ ነበር። ነገር ግን ልክ እንደ አማድ ያሉ ያልታሰበ ነገር ሊፈጠር እንደሚችል ነው በዛሬው እለት የሚወጡ መረጃዎች እየተገለጹ የሚገኙት። ማንቸስተር ዩናይትድ የወልቭስ ተጫዋች የሆነውን ማቲያስ ኩኒያን ለማስፈረም መቃረባቸው ይታወቃል። ታዲያ ዛሬ የሚወጡ መረጃዎች እንደሚገልጹ ከሆነ በውሰቱል እንግዲህ ለፒኤስቪ እየተጫወተ የሚገኘውን ማላሲያ ፓርት ኦፍ ዲል ለማድረግ እንዳስ በባክሲሪ ለመጫወት ለሚፈልጉ ክለቦች እንግዲህ አመቺ ነው ተብሎ ይጠበቃል። እንግዲህ በብዛት የእንግሊዝ ክለቦች ደግሞ እንግዲህ መከላከል ላይ ቤዝድ ያደረገ ጨዋታ በሎ ብሎክ ነው ሞስቶ ስታይም የሚጫወቱት እና ከዛ አንጻር እንግዲህ ወልብሶች ይህንን ተጫዋች ለማስፈረም እንደሚሰሩ ተገልጿል። ተጫዋቹ ሞር መከላከል ላይ ነው እንግዲህ ምቾት የሚሰማውና ያጫዋወት ዘይቤውም እንግዲህ ወደ መከላከሉ እያጋድላልና ታዲያ ውልብሶችም ቢሆን ካላቸው የታክቲክ አጠቃቀም አንጻር ተጫዋቹ የመሰለፍ እድል ይሰጠኛል ብሎ ያስባል። ለዛ ምኑ እንግዲህ ሀሳቡን ለመቀበል ያሰበው ውልብሶችም ቢሆን ይህንን ሀሳብ ለመቀበል ወደኋላ ይላሉ ተብሎ አይጠበቅምና የተጫዋች ፓርት ኦፍ ዲል ይሆናል ተብሎ ይታሰባል። የዚህ ተጫዋች መዳረሻ እንግዲህ ማንቸስተር ዩናይትድ እንደሚሆን የሚታወቅ ጉዳይ ነው። በቅርቡም እንግዲህ ይህንን መረጃ የምንሰማው ይሆናል። እንግዲህ፣ የወልቭሱ ተጫዋች ማቲያስ ኩኒያ መዳረሻው ማንቸስተር ዩናይትድ የመሆኑ ነገር አይቀሬ እንደሆነ በርካታ ምንጮች እየተናገሩት ይገኛሉ። ስቪዲዮ እስክንገናኝ ድረስ መልካሙን ሰመኘው።